ሰላም ለኢትዮጵያ ሕዝቦችና ለአማራ ሕዝብ ብሎም ለጎንደር አርበኛ መሳፍንት ተስፎ ነኝ። እንደምን አላችሁ። ላስተላልፍ የፈለግኩት በአርበኛ ልጄ በጌትነት መሳፍንት ነው። ልጄ ስል በአብራክ ብፈጥረውም ለአማራ ህዝብና ለኢትዮጵያ ህዝብ ነው የፈጠርኩት እንጂ አያርስልኝም፣ አይነግድልኝም። በአርበኝነት ግን እንዲያስተናግድ አማራን እንደ አማራነቷ ኢትዮጵያን እንደ ኢትዮጵያ ባህል ወጓ እንዲያስጠብቅ አምኜና አስቀምጨው ቆይቻለሁ። እየሰራም ቆይቷል። በ አስራ አምስት አመቱ ከአባቱ ካርበኛ መሳፍንት ጋር ከዋሻ ታፍኖ ካጎቱ ከመከተ ተስፉ ጋር ታፍኖ በ15 አመቱ ወጥቷል። ሁለት ጊዜ ቆስሎ እርሳስ ከሰውነቱ ውጦ የሚታገል ልጃችሁ ነው። በሶስተኛ ባንዳ ያው ስልጠና ወስደው በገንዘብ ተገዝተው ያው እንግዲህ አልፏል። ቢያልፍም ግን አንድ ጌትነት መሳፍንት ቢያልፍ መቶ ጌትነት አለ። አማራ አመጣ ትወልዳለች፣ አመጣ ታስተኩሳለች፣ አመጣ ትቀብራለች። ይሄ ልምዷ ነው፣ ወጓ ነው። ይሄ ይቀጥላል። መቶ ጌትነት ይፈጠራል። አሁንም አለ፣ አብሶ የሚነሳ አለ። ስለዚህ ግን የመጀመሪያ እኔ ማስተላለፍ የምፈልገው ግን በተዋህዶ እምነታችንና በቤተ ክርስቲያን ዙሪያና በእስምና እምነት እምነታችሁንና ልምዳችሁን ወጋችሁን፣ ብታስቀጥሉ አገራችን ኢትዮጵያ አምላካችን ለእናቱ አስራት በኩራት ሲከፍል ቀድሶና ባርኮ እንደ ሰጣት ታምናችሁ፣ በምንኩስና ያላችሁ በክነት ያላችሁ፣ በጸሎት እና በእምነታችሁ ብጸኑ ይህ ችግር አንዱ አንበሳ አንዱ ጅብ ሆኖ መፈጠሩን ይሄ አንበሳና ጅብ የሚፈጠር ጅብ እንግዲህ የሚመርጠው ነገር የለም፣ ሁለበል ይሆናል ነው እና አማራ አርበኛ ትፈጥራለሽ ባንዳም ትፈጥራለሽ። ሁሉም ባንዳን ሁሉም ክትትል ቢያደርግ የሚል እምነት አለ። የአማራ ህዝብ ግን በተለይ በተለይ ወደ አርባ አመት እኔ እንግዲህ ስመጣ የአባት ታሪክ እምነትን ማክበር ማንነትን ለማረጋገጥ ብዬ ስነሳ ለግሌ አርጎ የማት የማየት ጉዳይ እንዳለ ይረዳያል። እንግዲህ ግን እኔ አባትን ሁለት ልጅም ስገብር እኔስ ባልፍ ሳማራ ምን እየጠበክ ነው ጀግና ልጅ ሲሞት አንተ ንግድ፣ ጀግና ሲሞት አንተ መጠጥ፣ አሊ ቧልታ ቦታ እየተቀመጥክ በአማራነትህንና በአማራነትህ አማራ ሁነህ እምነትህን አክብረህ ለመኖር ያልተፈቀደልህ መሆንን አውቀህ ይህን ጊዜ አንድነት ፈጥረህ እንድትንቀሳቀስ መልእክቴን አስተላልፋለሁ። ባሊቧልታ ብዙ ሰዎችን እያጣህ ነው። ብዙ ዜጎችን እያጣህ ነው። መነኮሳት እየታረዱ ነው። ካህናት እየታረደ ነው። ሕፃናት እየታረደ ነው በየቦታው ይህ እየሆነ ያለ ህን ያህል ደረሰ ብለህ የምጠብቀውን ነገር ይህን ቆም ብለህ ካሁን ጀምረህ የጌትነት ደም፣ የአማራ ደም፣ የኢትዮጵያ ደም እንጂ የራሱ ደም እንዳልፈሰሰህ እንዳልፈሰሰ አድርገህ ግንዛቤ ይዘህ ከአሁን ጀምረህ አቅጣጫ እንድትይዝና መኖር አለመኖርህን አውቀህ ለነገ ማንነትን ለማረጋገጥ እንድትሰለፍ አርበኝነትን እንድታሳውቅ ግንዛቤ እንድትይዝልኝ መልእክቴን አስተላልፋለሁ። ከዚህ ውጭ እንግዲህ ጌትነት ለአማራ አልፏል፣ ለኢትዮጵያ ታሪክ አስገንዝቧል። እኔ ሞት አልልም። አለም አውቆታል፣ አገር አውቆታል። በትግሉ በዓላማው ጸንቶ አልፏል። ይሄ አልሞተም። ሳይታወቅ የሚሞት ሳይታወቅ ባንዳ ሆኖ የሚበላ ነው ይሄ። እንደዚህ የአይነቱ ነው ፍጥረት የሚያስጠላ እንጂ፣ ሞት ያለ ነው። በታሪክ መሞት ሞት አይደለም። እና አገሬ፣ ዜጎቼ እንግዲህ እኔ የማዝነው በልጀ ሞት አላዝንም። በአማራ ማንነቱን ኑሮውን ባለማወቁ ግን እንዴው እስከ መቼ እንዲውሎ አጼ ምኒልክ አባታችን አድዋ ሲዘምቱ እናታችን እቴዬ ጣይቱ ጋር አውጀው ሂደው ወራ አልፈጀባቸውም ድርብሽን ድል ሲያደርጉ አድዋ። እኔ ግን ለአርባ ዓመት እየተጠጋ ነው እንግዲህ አንድነት ባለመኖሩ አማራ ስንቱ ተኮር አድርጎ እንደተመለከተህ መኖር እንዳትችል በእምነትህ በአማራነትህ እንዴት አድርጎ እንደተመለከተ ባለማወቅህ፣ አንዱ ሲሞት አንዱ ብር መቁጠር፣ አንዱ ሲሞት አንዱ መጠጣት፣ አንዱ ሲሞት አንዱ መነገድ፣ ዳንስ፣ ጨዋታ፣ ቧልታ እስከ መቼ? ይህን ቆም ብለህ የልጃችሁን ሞት በአንዳንድ ማስወገድ የልጃችሁ ሞት ስሜተኛ ሁናችሁ ሁላችሁም የጸሎት አባቶች ጸሎት አቅም ያላችሁ አርበኝነት ስሜት ያላችሁ በአርበኝነት ተነስታችሁ እንድታግዙ ይህን ትግል። እኔስ ካልፍ ነው የምጠብቁ? ነገስ እኔ ሳልፍ ምን ልታገኙ እንደሆነ አስባችሁበተይ እኔ ሳለሁ የሆን የአማራነት ስሜት ለውጥ እንድታሳዩ በጥብቅ በአማራነት ስሜትና በንጹሐን ደም አምላክ በልጆቼ ደም አምላክ በእምነትና በባንዲራው አምላክ ጥብቅ መልእክቴን አስተላልፋለሁ። ኢትዮጵያ ታሸንፋለሽ፣ አማራ ታሸንፋለሽ። ለዕለት ትንገላታለሽ እና በርቶ የኔ አዘን የኔ አይደለም። የአማራ ሀዘን ነው። የኢትዮጵያ ሀዘን ነው። የዓለም ሀዘን ነው። ሀዘንም አይደለም፣ ይሄድ ደስታ ነው። በዓላማ መሰየፍ ደስታ ነውና ጨርሻለሁ። አመሰግናለሁ።